ሶሲ በቁጣ ዳኒ ግን ለምንድን ነው ስርዓት የማይኖርህ ከሀይሚ ምንድን ነው የምትፈልገው ብላ እንግዲህ ኮስተር ብላበታለች ዳኒም ደግሞ ፖስት ሲያደርግ ብሩኬ ይኸው የመጨረሻ ማስጠንቀቂያ ነው ሰፈርህ መጥቻለሁ ነገ ደግሞ ሳሎን ቤትህ እመጣለሁ ብሏል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 ዳኒ አንድ ነገር ማለት የምፈልገው ነገር አለ። በዛ ላይ ደግሞ ስሜን ዩቲዩብ ላይ ለምንድን ነው ሜሽን የምታደርጉት? ቅብር ጥሶ ምናምን እያልክ ነው። ሲያንስህ ነው። አሁን ስምህ ሜሽን ስለሆነ ሊያናድድህ ነው? እንዲ ንደም ዱላ ነው የሚገባ። አይገርምህም? በዛ ላይ ደግሞ ወንድሞችህ ምናምን ስለ እኔ ቅብር ጥሶ እንደ ገና ስንትና ስንት ህዝብ ሰው ይወረድብሃል። ገና ምን አይተ፣ አሁንም አርፈ ካልተቀመጥክ ማንም ዝም አይልህም ማለት ነው። እንደውም እስካሁን አልተዘቀዘክ መሰለኝ እንዴት እንዳልዘቀዘቁ ይገርመኛል። እና ደግሞ እኔ ሀይሜን የምትወዳት ከሆነ ሀይሜ የምታሳዝንህ ከሆነ አሁን ላይ እያደረክ ያለው ነገር እኮ ሀይሜን እየጠቀምከ ሳይሆን እየጎዳት ነው ያለው። ህይወቷን እየበጠበጥክ ነው ያለው። ስለዚህ አሁን በተደጋጋሚ ምንድን ነው ያልከው? ሀይሜ ታሳዝነኛለች፣ ሀይሜን እየተቆጣት ነው፣ ሀይሜን ብዙ ነገር እያለ ነው እያልክ እንግዲህ ለሀይሜ አዛ ይመስለህ ነው ስትናገር የነበረው ማለት ነው እና በእርግጥ ከአንተ በላይ ብሩኬ ያቃታል፣ ከአንተ በላይ ብሩኬ ያዝንላታል፣ ከአንተ በላይ ተመልካች ይወዳታል ሊያዝንላታል ማለት ነው። አንተ ትናንትና መተ ግን እያስመሰልክ የሰው ህይወት ለመበጥበጥ የእኔ ህይወት ተበጥብጧል ና የእነሱ መበጥበጥ አለበት ብለህ ነው እንጂ እያደረክ ያለው እውነት ለሀይሚ እያዝነህ አይደለም፣ በፍጹም አዝነህ አይደለም። የሰው ልጅ እኮ ዋሽቶ ያስታርቃል። ይሄን አታውቅም? ዋሽቶ ያስታርቃል። በዛ ሰዓት ሀይሚ እንደዛ ስትሆን እኮ በቃ ችግር የለም ሀይሚዬ፣ ተረጋጊ፣ ፕራንክ ነው እኔም ከዚህ በፊት እንደዚህ ሶሴን አድርጊያት ነበረ ምናምን ብለህኮ ማለት ነው ሁለቱን ማስታረቅ ማግባባት ትችል ነበር። ግን አንተ ነህ ከእነሱ ብሰሄት ተገኘኸው ማለት ነው እና አሁንም የምታደርገው ነገር እኔ ምኑ ምኑም አላማረኝም። ምኑ ምን በጣም አስመሳይ ሰው ነህ፣ በቃ አስመሳይ። ብሩኬና ሀይሚ ዛሬ ተጣሉ ማለት ነገ ይራራቃሉ ማለት አይደለም። ብዙ ነገር የሚያገናኛቸው ብዙ ነገር የሚያስተሳስራቸው ነገር አለ። የፈለገ ነገር ቢሆን ማለት ነው፣ ነገ ጠዋት በብዙ ነገር ይገናኛሉ። በደስታም በሀዘንም በብዙ ነገር ነው ሰው የሚገናኘው ማለት ነው እና በዛ ላይ አንድ ሰፈር ናቸው አብሮ አደግ ናቸው ብዙ ነገር አሳልፈዋል፣ እና ዳር ላይ የምትቀረው አንተ ነክ አንተ ነህ። ዳር ላይ የምትቀረው አይደለም አንተ ቀርቶ እኛም እንቀራለን ማለት ነው እኛም እንቀራለን። ሶ እንደዚህ ባታራግበው ጥሩ ነው ብዬ ነው የማስበው። እንደውም ሰላም ብትፈጥር ሀይሚን ወደ ብሩኬ እንድትመለስ ብታስታርቅ እንደውም በጣም ትልቅ ሰው ነክ ሁላችንም እናከብረሃለን ማለት ነው። አሁን ላይ ግን የምታደርገው ነገር ማለት ነው ራስክን ዝቅ የሚያደርግ ነገር ነው እንጂ ምንም ከፍ የሚያደርግ ነገር አይደለም። እና የሰው ልጅ ተነጋግሮ መፍታት ይችላል ማለት ነው። አንተ ግን ተነጋግረህ መፍታት አትችልም። ጭቅጭቅ፣ ንዝንዝ፣ ምናምን ነው። እንደውም ዛሬ አልተደባደባችሁም እንጂ ደግሞ ነግሩሃል። ከዚህ በኋላ አርፈህ የማትቀመጥ ከሆነ ከእሷ ህይወት የማትወጣ ከሆነ እኔ ራሴ ጎትቼ አንጠልጠያ እያስወጥሃለሁ ብለዋል። እንግዲህ አቅምህን አውቀህ መቀመጥ አለብህ ብዬ ነው ማስበው። ዝም ያለ ሁሉ ፈሪ አይደለም፣ በነገራችን ላይ ፈርቶ ወይም ደግሞ የሆነ መፍትሄ አቶ ምናምን አይደለም። ብሩኬ በጣም ትግስተኛ ስለሆነ ነገሮችን አርቆ ስለሚያስብ ነው እንጂ ማለት ነው አንተን መጥፎ ነገር ማድረግ ይችል ነበር። ባለፈው ራሱ ይዞህ ራሱ ሳይቀጠቀጠህ ነው የለቀቀ ተቀጠቀጥኩ ብለህ ፍርድ ቤት ሄድኩ ብለህ ለፈለፍክ እንጂ ማለት ነው። ስለዚህ አርፈህ ብትቀመጥ ይሻላል፣ ልጆችም ደግሞ የራሳቸውን ህይወት ይኖሩበት። አንደኛ ሀይ ምንም የልብ ልብ ልብ እየሰጠህ ማለት ነው እንደዚህ እንድትሆን ያደረካት አንተ ነህ። እኔ ምን አይነት መድኃኒት እንዳቀምስካት ራሱ አላቅም ልጅቷን። እሷም ዳኒን አትንከው ዳኒን አትንከው ምናምን ነው የምትለው አንተም ደግሞ ትልቅ እንደው በቃ የሆነ ስፍት አድርገህ ለእሷ ጠበቃ ካልቆምኩ እያልክ ነው ማለት ነው። እና ይሄ ነገር የሚያዋጣው አይደለም። ከቻልክ እንደውም ፍቅረኛህን ሶፊን ይቅርታ ጠይቅሀት ብትቀጥል ይሻላል። የሰው ህይወት ከመበጥበጥ የሰው ህይወት በጥብጠህ ማለት ነው አንተ ጥሩ ህይወት እኖራለሁ ብለህ አስበህ ከሆነ ተሳስተሀል። ሲቀጥል ሀይሚን ከብሩኬ ብታለያይ ማለት ነው ሀይሚ እኔ ጋር ፍቅረኛ ትሆናለች ብለህ አታስብ አታስብ እኔ ብዙ ጊዜ ፍቅረኛቸውን ትተው የፍቅረኛቸውን ጓደኛ የሚይዙ ሰዎች በጣም ይገርሙኛል። ለዛ ያልሆነች ላንተ ማትሆንህም ማለት ነው። ይህን ማሰብ አለብህና ወደ ራስ ተመለስ። እንደ ሰው ልጅ አስብ። በቃ ራስ ወዳድ አትሆን። አንዳንድ ጊዜ ራስ ወዳድ ስትሆኑ ከባድ ነው እና እንደዛ ነው የምልህ። አሁንም ጊዜ አለ ዳኒ፣ ወደ ራስህ ብትመለስ አሪፍ ነው። ፍፄ፣ ምስኪን ይ ፍፄ ፍፄ እኮ ማውራት ራሱ አይችልም። ቤተሰብ ማውራት አይችልም፣ ግራ ይጋባሉ። በቃ የሚለው ሁሉ ይጠፋበታል። አንተ ጓደኛው ስለሆንክ ነው፣ አብሮ አደጉ ስለሆንክ ነው ምናምን ይለዋል። በመሀል ላይ ምን ባለፈውም እኮ ተደብድቧል። እነሱ ሲደባደቡ ገላጋይ እንደሚደበደብ ታውቃላችሁ። በእነሱ ማ ገላጋይ ሲደበደብ፣ ሀይሚም ተመትቻለሁ ስትል ነበር። ማን እንደመታት ራሱ አታውቅም በዛ ሰዓት እና ስለዚህ ማለት ነው ፍጼ ሶሪ፣ ዳኒ መፎከሩን ትተህ ወደ ሰላም ተመለስ። ሰላም ካለ ብዙ ሰው ይከታተልሃል። ጥሩ። በነገራችን ላይ የሰው ልጅ የሚያድገው መልካም ነገር በማድረግ እንጂ መጥፎ ነገር በማድረግ አይደለም። ሰዎች በመጥፎ ነገር እንኳ ሲመጡበት አንተ በጥሩ ነገር እስኪ መልስ። እስኪ እኔም ለምንድነው ግን የይቅርታ ልብ የላችሁ? በጣም ይገርመኛል። ይህ ይቅርታ ልብ ይኑራችሁ። ለሰዎች ይቅርታን እስኪ ያስተምሩ እናንተ ሁሌ ጭቅጭቅ፣ በጣም ነው የሚደብረው። እና በዚህ ሰዓት ከህይወታቸው ብትወጣ አሪፍ ነው ብዬ አስባለሁ። ዳኒ አንተም የራስን ህይወት ኑር፣ በቃ ዛቻ ምናምን ምናምን፣ ለአንተ ማንም አያንስም ማንም ማለትም ራሱ ብሩኬ ይበቃል። ይ ወንድሞቹ ቅብርጥሶ ቅብርጥሶ የምትለው እንትተ ራሱ ብሩኬ ይበቃል። አየንህ እኮ አንገትህን ይዞ እዛ ድፍት ሲያደረግህ ማለት ነው። እና ጉራ ብቻ አትጎረር ና እንደዛ ነው የሚለው። ውድ ቤተሰቦቼ፣ እምቢ ካለ ደግሞ ይረግጣል። እኛ እኮ ምንም እኛ ራሱ ኦዲንስ ምንም ያለው ነገር እኮ የለም እስካሁን። ተው ከእነዚህ ልጆች ህይወት ውጣ ዳኒ፣ ተው ተው ከማለት ውጭ ምንም መጥፎ ነገር እንደውም አልተናገርንም። አልተሰደበ ፎቶ አልተዘቀተዘቅዝቋል እንደ ፎቶ ወይ ፎቶ ራሱ ተዘቅዝቆ ቲክታክ እንደውም የሆነ ነገር ሲፈጠር ይዘቀዝቁ ነበር፣ ግን አላየሁም ሲዘቀዝቅ ፎቶ ራሱ። ስለዚህ አርፈህ ብትቀመጥ ጥሩ ነው ብዬ ነው ማስበው ዳንያችን፣ ወንድማችን ማለት ነው። ህይወትህን ኑር በአጭሩ እንዳትቀር። አንዳንድ ጊዜ ቅልቅል የሚሉ ሰዎች አካሄዳቸው አረማመዳቸው ጥሩ አይደለም፣ አይዘልቁም። እና እንደዛ ነው። ውድ ቤተሰቦቼ ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም፣ ፍቅር፣ አንድነቱን ፈጣሪ ይስጠን። ደህና ሁኑ።